ሆሚ ግላባሊ ቶሎ ንገር። ግላብ ማን ያለው? ግላብ ማን ያለው? አንድ ሰው ንገረኝ። ካላችሁ አሁን እንዳትለቁ፣ ልቀቁ ስላችሁ ነው። ማን ያለው? ግላብ ማን ያለው? ወይኔ፣ ስጋቤሪ ማን ነው ግላብ ያለው? ኦኬ፣ ፖሚ አላት። ማናችሁም እንዳለቁ። ፖሚ ደብሉ ሲጀምር ልቀቅልኝ። ሽድላችን ሞክር ኦኬ ፖሚ ልቀቂው ግላቡን። ጋይስ ደብሉ እንጠቀም፣ ደብሉ እንጠቀም። በአንድ ስትራይክ ነው ያለኝ እንዳልወጣ፣ ደብሉ እንጠቀም። ልቀቂዋ ውዴ ፖሚ። ጋይስ ግላቡ እንጠቀም፣ በግላብ እንሂድ። የሚመጡ ይመስለኛል። ማነው የሚወጣው? ጋይስ ደብሉ እንጠቀም፣ ደብሉ እንጠቀም። አበባ የምትሰጡ ግን ሰዎች ምናችሁ እኔ ታመማለህ። አውቃችሁ አውቃችሁን፣ አይደል አበባ የምትሰጡት? ምን ይሻላችኋል? ቆይ ዶናቷ እራሱ እንዳትቆጥር አበባ ይሰጡባታል። የሰጡኝ ዶናት ለምን ቢቆጥር ምን አለበት? ስታስጠሉ፣ ውይ ሲያናድዱ። በሚካሄድ ቴንኪ ሶማ ቴንኪ። ለምንድን ነው አበባ የምትሰጡት? አውቀው እኮ ነው። ቤታ ለምን ዝምብላ ጠቀምሽ ሰባት ሺ አሁን ገባ። በቃ ጃኒ እናታሁን እኔ ነኝ።

አንተ መስኪ፣ ሀያ አምስት ስለ ግላብ ልቀቂልኝ። እሺ እሷ እሱ እንዳትመጣ፣ ቆይ ነው ቤቴ ነው ያለሁት እኮ ውዶች። አሞራው አሌክስ እየጠራኝ ነው። አልገባኝም። ነገሮች አጀስት መደረግ አለባቸው።

ግድ የላችሁም። በቃ ታይሚንግ ታይሚንግ እንሂድባቸው። ታይሚንግ አንደኛ ራሱ ብንወጣ ግላብ እንወስዳለን ጋይስ

አስራሶስት ወይኔ ሊወስድ ነው። አስራ ሶስት ወይኔ እንደው ይሄንን ብቻ አድኑኝ። በገዛ እጄ ደግሞ ኳስ ቀሩ መጨረሻ እያልኩ አሁን ረበሻቸው። አስራ ሶስት አለኝ ወይ ምን ቀነው ል ቴንኪ ሶ ማይ ቴንኪ እናት ወይኔ አልቆጠረልሽም። አመስግኑልኝ ጋይስ እግዚአብሔር ያክብርልኝ። ቴንኪዩ ናይስ እንትን ከዚህ በላይ ምን ላድርግ ውዲ ናውም ይህ ያጠፋልኝ ገብሬና አያጠፋልኝ በአሁኑ ቅድም እንደዛ ስላካበድኩበት አያጠፋም። ወይኒስ ጋብር አስራ ሶስት ዊን አለኝ። ዊኔን እንዳይወስዳት እንትና ለእሱ ጋር ጋይስ አስራ ስምንት ሰዎች አስራ ስምንት ሰዎች ጋይስ አስራ ስምንት ሰዎች አስራ ስምንት ሰዎች አስራ ስምንት ሰዎች፣ ጋይስ፣ አስራ ስምንት ሰዎች። ወይኔ ኔ አምላክ፣ አስራ ስምንት ሰዎች። ማን አለው ግላብ፣ መስኪ ያለሽ አንድ ሰው ይልቀቅ። አንድ ሰው፣ አንድ ሰው ብቻ ግላብ ልቀቁልኝ። ጋይስ፣ ግላብ ልቀቁልኝ። አንድ ሰው፣ አንድ ሰው፣ ጋይስ፣ አንድ ሰው፣ አንድ ሰው ግላብ ልቀቁልኝ። ደውሉ እንጠቀም፣ ጋይስ፣ ይመጣል። ግላብ፣ አንድ ሰው ልቀቁ። በቃ ሄደች። ጋይስ፣ ደውሉ እንጠቀም እንዳይመጣ እንደ ቅድሙ መቶ ሺ ሁለት ሰው ለቀቀ። አይድልኝ ጋይስ ግላቡን ሽ እንጠቀመው፣ ግላቡን እንጠቀመው፣ ግላቡን እንጠቀመው። ሊ ቴንኪ ዩ ሶ ማች መሲ ቴንኪ ዩ አልቆጠረልንም። ረጁ ረጁ ቪዲዮዎች አይቼ ስስቅ ነበር። ቴንኪ ዩ ረጁ። ጋይስ ግላቡን እንጠቀም። ጄሪ ቴንኪ ዩ ቤ ቴንኪ ዩ ጋይስ። ግላቡን እንጠቀመው፣ ግላቡን እንጠቀመው። መጣ ደረሰ፣ ደረሰ፣ ደረሰ፣ ደረሰ። ጋይ ዘጠኝ ሺ ገባ፣ ዘጠኝ ሺ ገባ። ወይ የዛሬን አውጡኝ የዛሬን አውጡኝ ጋይስ ደረሰ። ቢ ቴንክ ዩ ካምቦ ሲሆን ነው እኮ የሚቆጥረው አንዱ ልብ እዛው ጋር እንድንስ አሁን አሁን ብሄ ሁሉ ልብ የሰጠሽ ማለ እንዲጠቅጠቅ ብታደርጊ ቆጥሮ ነበር ማሪ አስራ አስር ሺ ገባ። ጋይስ ልዩነታችን በአንድ ሺ ነው። ደረሰ ደረሰ ደረሰ ወይ አምላኪ ወይ እሺ። ግላብ ያለው አሁን ከኮመንት ጻፉልኝ፣ ከኮመንት ጻፉልኝ። ግላብ ያለው ቴንክ ዩ ሺቢ። ግላብ ያለው ማን ነው? ግላብ ያለው ማን ነው? አንዴ ቶሎ ጻፉልኝ ሳልደርስ። ረጁ ቴንክ ዩ ውዴ፣ ቴንክ ዩ ረጁ። ግላብ በቃ ፖሚ አላት። አንድ ሰው ግላብ እንዳይለቀ ከፖሚ ውጭ ፖሚ አላት በቃ ይኸው ፖሚ አላት ያላት ማናችሁም ግላብ እንዳለቁ ፖሚ ሀያ አምስት ላይ ግላቡ ልቀቅ ሽ ማሬ። በእግዚአብሔር ይሄና ድኑ አያጠፋልኝም አሁን አስራ ሶስቱ ሚኒን ሃያሶስት ረጁ ለረጁ ሰጣት። አያጠፋልኝም። ጋይስ ሰላም ሰላም ሰላም ሰላም። ሰላም ሰላም ሰላም ሰላም። ለረጁ እኮ እየዘፈንኩለን ነሽ። በሬዳ ነሽ በሬዳ የስድ አራዳ ለረጁ እየዘፈንኩለን። ገስ ሀያ አምስት ላይ ሀያ አምስት ላይ ሀያ አምስት ላይ ሸራብ ሀያ አምስት ላይ ነብሴ ተጨንቃለች። ሀያ አምስት ላይ ምን ጌታ ተወጣለ ትገባለ በሰላም ነው ብር ሰላሳ አምስት ወጣ ገባ ሊ ቴንኪ በጣም አመስግኑ ልኝ ሁሉንም ሀያ አምስት ላይ ፖሚ ብቻ ለቃቂው ፖሚ ሀያ አምስት ላይ ፖሚ ልቃቂ ቅል ልቃቂ ሻፍኑት ሻፍኑልኝ፣ ጋይስ ግላቡን ንጠቀም ግላቡን ንጠቀም፣ በድምፁ ንስመው። ሳንታዬ ሳንታዬ፣ እሰይ እሰይ፣ የናዝሬቱ ኢየሱስ

ቤታየ ምን አጉረፈሽ ነው? እና ምንድን ነው ለንቦች ደግሞ? ድምፅሽ የሆነ ነገር አለው። የሆነ እንትን ያደርጋል የሆነ ድምፅሽ የሆነ የሚያደርገው የሆነ ነገር ያስተጋባል ወይ ምናምን። አሞራው የምትሉ ዝግ እኮ ነው፣ አየሁት። እንግዲህ አሞራው የምትሉ ዝግ ነው። ማያዬ እንዴት ነሽ? የእኔ እናት ሦስት ገባሽ ወጣሽ። ሰላም ነው? ሰላም ልትይ ነው አይደል? ማያዬ ሰላም ልትይ ነው። እውነት ሰላም ልትይ ነው። ኢንፌሽንን ኦን አድርገው በለት ማንን አሞራው ዝግ ነው እና ፈልጎች ነው ምናምን እያሉ ነበር። እሱ ደግሞ ዝግ ነው። ኢንፌሽን ካሸነፍከኝ እንነቀሳለን አልሽኝ እንዴ? ተነቀሽኝ ሰዎች አንቺ ሌታዩ እኔም ዝም ነው የምልሽ፣ አትነቀሽኝም

እነቀሳለሁ ካሸነፍከኝ፣ እኔን ኮንሰርክ ብለሻል። ካሸነፍኩች መቼም ቢሆን ከጀርባሽ ያለ ሰው ራሱ እንዲያየው ድንገት እስከ ዘላለሙ ያየው እንዲኖር የምታገኙ ሰው ራሱ ሳንጉ ለነገሩ የኔ ሀሳብ ነው። ይሄ እኮ የኔ ሀሳብ ነው። የእናንተ ሀሳብ ምንድን ነው? እስኪ የቱ ጋር ንገሩኝ፣ ደግሞ እስኪ የእናንተን ሀሳብ። ይሄ የኔ ሀሳብ ነው እዚህ ጋር ቢሆን ገብተዋል ድንገት ሰው ከኋላም ሲያይ አይታወቅም። ልትንበረከት ትሻለች፣ ልተኛ ትሻለች፣ ልቁም ትሻለች። እሺ እናንተ ሀሳብ እናንተ ግን አማርኛ አይገባችሁ። እንደ ኮመንታተሮች ኢንቪቴሽንን ሆን አድርገው በሉት። ኦፍ ነው በምን ልላክለት? ቤቱ ድረስ የጂ ላንኳኳ ያለበት ድረስ ዝግ ነው። ከተዘጋ እንዴት ነው የምገባው? ያማችኋል እንዴ እናንተ ደግሞ ዘላችሁ

እኮ አንዴ ቆይ፣ እስኪ ይህንን እንጨርስ። ልክለት አለሁ ማርያምን እዩላችሁ። ላየ ልክልልክለት ዝግ ነበር። ከዛ እሱ እስኪ ከፍተው ብዬ ጌም ጀመር። ዝም ብላችሁ ትጽፋላችሁ። ለራሴ አስራ ሶስት ዩኒት ወስዷል። አይ እንቀሳለሁ ስላልሽ፣ የምትነቀሽበትን ቦታ እየተወያዩ ነው። ከቤተሰብ ቦታ ይወደቅ። አንቺ ዝቅ ብለሽ ብታነሺ በኋላ ነው። ምን ሆነሽ ነው? አንቺ ደግሞ አሞራውን እናስገባቸዋለን። ማነው አሞራዬ? እዚህ ፍቅረኛ

አረ ቢኑ ቢኑ፣ ታው አትዘናጋ፣ ታው ቢኑ፣ ታው እንደዚህ ነው። አንተ ተረጋጋሽ በጣም ነው የሚፈልግ ላይ እኔ

በኖርማል ቅጣት እንጫወተው። አሁን አሸንፍ ሁለት ኖርማል በመሸንፍ ቅጣት ፊልተር መተራረብ ምናምን የምን መተራረብ? ትቀጣላችሁ ቅጣት እንቀጣለን። ዋን ኤን ደን ዋን ኤን ደን እናድርገው። ዋን ኤን ደን ዋን ኤን ደን እኔም ሾንታና ጋር እየጠበቀኝ ስለሆነ